ሰላም ሰላም ተወዳጆቼ ሀይሚ ነኝ። በያላችሁበት ሁሉ እግዚአብሔር ሰላም ብዝት ይበልላችሁ። ወይኔ፣ ዛሬ ሀይሚዬ እንዴት እንዳሳዘነኝችን በእውነት በመጀመሪያ ግን ሀይሚዬ ሀፒ በርዝዳይ እንኳንም ተወለድሽልን፣ ዘመንሽ ይባረክ ብያለሁ። በጣም በልደትሽ ጊዜ ብሩኬ ስላናደደሽ፣ እኔ እንግዲህ በጣም ነው ያዘንኩት፣ በግሌ ማለት ነው። ምን አለበት ብሩኬ ግን የዛሬዋን ቀን እንኳን ብታልፋት። በእውነት ጥሩ ስራ አልሰራህም፣ በጣም ያስከፋይ። ያው እንግዲህ ትናንት ሀይሚ በሰራችው ቪዲዮ የመልስ ምት ነው። ዛሬ ብሩኬ ይዞላት የመጣው ለሀይሚ በጣም የሚያስከፋ ነው። ሁለት ማለት በአንድ እንኳን ብቀጣ ብችል፣ ዛሬ ልደቷ ነው ብትተዋ ደስ ይለኛል። ባትችል ደግሞ በቃ አላደለ። ሁለት አይነት ቅጣት እንዴት በአንድ ቀን ትቀጣት አለ በእውነት ነው ያዘንኩት። እስቲ አስቡት የበፊት ፍቅረኛችሁ መጥቶ ሌላ ቦይ ጋር ልፍሬ እንዲይዞ ልሳምሽ እያለ በቃ እሷን ሲያስከፋት ነበረ። እና ትናንት እንግዲህ ትናንት ላይ ያው ሲቀፍ አቅፏት ቁጭ ሲሊንዳን ሀይሚ ተናዳ ነበር። እና ለምን አትስማትን ብላው ነበረ። እና የዛ ሰዓት ላይ ብሩኬ አልስምም፣ አይ አልስምም ነገር ብሏን ነበር። እና ሶ ያ ነገር እንዳለ ሆኖ ለማናደድ ማለት ነው፣ እሷ ስለሰደበችው ማለት ነው እሱን አናዶታል። ያስድብ ምን ብላ ነው የሰደበችው? እንደ ቦርሳ ሴትን መቀየር አመልህ ነው ብለዋለችና ያስድብ ስለጣም ስላበሳጨው ብሩኬ ዛሬ የመልስ ምት እንግዲህ ይቅርታ ጭራሽ ጠርቶ ማለት ነው አስቡት፣ ጠርቶ ይቅርታ ልትይኝ ይገባሻል ትናንት ስለመታሽን በጓደኛ ፊት ብሎ ጭራሽ አፋጧታል ማለት ነው። ሲቀጥል እሱ ብቻ አይደለም ዛሬ ለሀይሚ ያንጨረጨራት ይቅርታ መጠየቁ እንዳለ ሆኖ ከሊንዳ የተለያዩ ነገሮች የመልስ ምት ለሱ እንትን ብላ ሊንዳ እየተናገረቻት ነበረ። ያው ሁለቱም አንድ እኩል እኩል ነው ሲመታቱ የነበሩት በእርግጥ ያው የጀመረችው ሀይሚ ቢሆንም ሊንዳን መተንኮስ ግን ሊንዳም ደግሞ መናገር ጀምራለች። ማ ነው እኔ ይሄ ነገር እየከረረ ነው። ሊንዳና ሀይሚ ወዴት እየሄዱ ነው? ገና ካሁኑ ማለት ነው። ጦርነቱ ተጀምሯል። የኢራንም በሉት የዩክሬንም በሉት በአሁኑ ሰዓት እንደዚህ አይነት የጦርነት ድምፅ እየሰማን ያለ ነው። በሀይሚና በሊንዳ በኩል ደግሞ ሌላ ጦርነት እዚህ ሊከፈትብን ነው ማለት ነው። እና ሀይሚዬ፣ ዛሬ ማበሳጨት አልነበረብህም። እንደው ቀኑን ጠብቀህ እንኳን ብታበሳጫት ብሩኬ ጥሩ ነበረ በእውነት እንዴት በበረዝ ደዋ ጊዜ መሆን የለበትም። እና አናደኸኛል፣ አሚዬ ደግሞ አሳዝነሽኛል፣ በእውነት ነው የምልሽ። እና አይዞን እህቴ፣ አንቺም እንግዲህ የመልስ ምት መስጠት አለብሽ። ነው ብዬ ማስመው እንዲህ ስልሽ፣ ያኔ አንቺም ደግሞ እንደዚህ አብሮሽ የሚሆን ሰው ይዘሽ መተሽ ማሳየት አለብሽ ማንነትሽን። ዝተሻል በቃ፣ እኔም ከዚህ የበለጠ ማረገውን አውቃለሁ ብለሸዋል ከዚህ በፊት። ስለዚህ ያንን ዛቻሽን ማየት እፈልጋለሁ፣ እኔ በግሌ ማየት እፈልጋለሁ በእውነት። አለበለዚያ ብሩኬ ምንም ቢሉት ምንም የሚማር አይነት ሰው አይደለም፣ የሚመለስም አይነት ሰው አይደለም። በእውነት እስቲ ሀይሚን የተሰማትን ስሜት ብሩኬም እንደዚህ አይነት ገጥሞት ላዩ ፈልጋሉ፣ ምን አይነት ስሜት እንደሚሰማው ሀይሚም፣ የራስሽ የሆነ ሰው ይዘሽ መተሽ ማንነትሽን ማሳየት አለብሽ። ለምን ብለሽ ለምን ብለሽ ትበሳጭለታለሽ? እንዴ ብሎ ብሎ ጭራሽ ይቅርታ በይ ይቅርታ በይኝ፣ የራሱ ጥፋት ነው ብሎ ሲጀመር ማለት ነው። ያንቺን መሳደብ እንዳለ ሆኖ ማለት ነው እና በአንቺ ፊት ሊንዳን መሳሙ ደሞ በጣም ከፍተኛ የሞራል የሞራል ጭራሽ ተጠርተሽ በአንቺ ፊት ሊንዳን መሳሙ ደግሞ በጣም ከባድ ህመም ነው። በእውነት አይል እንደው እግዚአብሔር ጽናቱን ይስጥሽ። በልደትሽ ጊዜ እንደዚህ ማድረጉ ከባድ ነው ጽናቱን ይስጥሽ ነው ምለው በእውነት ግን ማንነትሽን አሳይ ነው ምለው ሀይሚዬ እና ምንም ከዚህ በኋላ ልትናደጅለት አይገባም ብሩኬ ማለት ነው እሱ አሁንም የማይበት ፍቅር አለው በቃ እንደውም ዛሬ ቪዲዮ ላይ ኧረ ተረጋጊ እያለ ነው በቃ አለ አይደል ከልቡ ነው ተረጋጊ ሙድ እየያዘባት ምናምን አይደለም በቃ ከልቡ ትከሻ ነካ ነካ እያደረገ ተረጋጊ ለም ብለሽ ነው የምትበሳጨው፣ አረጋጊው እያላት ነበረ። እሱ ፈታ እያለ ነው ነገሮችን እየሰራ ያለው። ሀይሚ ግን ጭርጭር ብላለች። ጭርጭር ምንም ልትንጨረጨረ አይገባሽም። በቃ አንቺም ደግሞ የራስሽን ፕሮግራም አዘጋጅተሽ በቃ የራስሽን ሰው ይዘሽ መተሽ ማየት እንፈልጋለን። እኛ ያንቺን ምላሽ ማለት ነው። በዚህ መልኩ ነው የምንጠብቅሽ እንጂ ተናደሽ እንድትቀሪ ተናደሽ ከሱ እንድትርቂ ምናምን እኛ አንፈልግም። በእውነት ነው ምልሽ እኔ በግሌ እንደዛ ነው ምልሽ። ራስሽን ሆነሽ የራስሽ ሰው ይዘሽ መተሽ ማንነትሽን አሳዩ። ምንም ምንም ምንም ማለት ነው ጦርነቱ ተወዳጆች ተጀምሯል ማለት ነው። የሊንዳና የሀይሚ ነገር ይጧጣፋል በእርግጠኝነት ሁለቱ ነው እንትን የሚሉት ማለት ነው። አሁንም ጀማምረውታል። ቀበጥዬ ሊንዳ ቀበጥ ባጣ ነገር ናት እና የምትናገራቸው ነገሮች ውስን ቢሆኑም ግን ኃይለኛ ኃይለኛ ቃላቶች ናቸው የምትናገረው ማለት ነው። ውስን ናቸው ግን የሆነ በቃ አላረለ የሆነ ስር ሚነካ አይነት ነገር ነው የምትናገራቸው። ሀይምዬ ደግሞ በቃ ተረጋግታ ምንብላ በደንብ ብዙ ትናገራለች። ሶ ያ ያ ነገር ትንሽ ነገሩን እያከረረው መጥቷል ማለት ነው እንግዲህ፣ ብሩኬ ከመሀል ገብቶ መትረፉንም እንጃ ዘንድሮ እኔ የሚተርፍ አይመስለኝም ይሄ ልጅ በሁለቱ መሀል ገብቶ። አሁን ከዚህ በኋላ ሊሆን የሚችለው ብዬ የማስበው እኔ በግራሴ ማለት ነው ሁለቱ በጣም እንደሚጣሉ ነው። በሊንዳ ሊንዳ እና ሀይሚ በብሩኬ የተነሳ በእርግጠኝነት ይጣላሉ። የተለያዩ ነገሮች እንደሚከሰቱ ነው እምረዳው እና ምርጦቼ ይህንን ከባድ ነገር እንግዲህ እንጠብቃለን። ምክንያቱም ከዚህ በፊት እኛ ሁሉንም መክረናል አደለ ሀይሚንም ተታረቁ ብለን መክረናል። ያው መክረናል፣ ግን አሁንም እኮ ታሳዝነናለች እንዲህ ስትሆን። ደግሞ በእውነት እያሳዘነች ነው። ይሄ ነገር እንዳይመጣ ብለን ከዚህ በፊት ሀይሚን መክረናታል። ተይ እንደዚህ ብታረጊ እንደ ሀሳብ ሰተናታል። አልተቀበለችንም። ብሩኬንም መክረነዋል። አልተቀበሉንም። ስለዚህ አሁን የሁለቱን ፋይት ድብድብ አይተን እኛ የሚያሸንፈውን ብቻ አቤን ብለን መቀበል ነው ያለብን እንጂ እነሱ እኛን ስላልሰሙ ምንም ማረግ አልችልም። ግን በቃ እኔ ስለምወዳቸው ሁለቱንም ሀይሚኒም እወዳለሁ፣ ብሩኬንም እወዳለሁ። ግን ሲከፉ ሁለቱንም ማየት አልፈልግም። በእውነት ነው የምላችሁ። በጣም ነው የሚከፋኝ። ሶ እንግዲህ አልሰማ ካሉ ምከረው ምከረው እንቢ ካለ መከራ ይምከረው ነው ከዚህ በኋላ በሚመጡት ችግሮች ነገሮች ሁሉ እነሱ ራሳቸው ነው ፍዳቸውና መከራቸውን ወይም የሚጸጸቱበት ማለት ነው። እና እንደዚህ አይነት ነገር ሲፈጣ አንዳንዴ ለችግሩ መንስኤ የሚመጣበት ጊዜ ይመጣል እና ምናልባት የሊና መምጣት ችግሮቻቸው ተፈቶ የሀይሚና የብሩኬ ፍቅር ወደ በፊቱ ነገር ይመለሳል ብዬ አስባለሁ። ምክንያቱም ይዋደዳሉ። አሁንም እኮ ትወደዋለች ሀይሚ፣ ብሩኬም ይወዳታል። በቃ ሲያቅፋት ትናደዳለች፣ አንገቷን ደፍታን የምታውራው ሀይሚ፣ በጣም ነው የምትወደው ብሩኬም ደግሞ ይወዳታል። እና ያው አለ አይደለ እልህ መጋባት፣ እልህ መጋባት ነው እንጂ ብሩኬ በእርግጠኝነት ከሊንዳ ጋር ምንም አይነት የፍቅር ግንኙነት የለውም። ሀይሚም እንደዛ ከማንም ሰው ጋር ግንኙነት የላትም። ግን በቃ አለ እልህ መጋባት አለ መግባባት ነገሮች ስለተፈጠሩ ያ መግባባታቸው ደግሞ በዚህ አሁን ባመጡት የህይወት ውጣ ውረድ ወይም በዚህ መሀል መግባባታቸው ይፈጠራል ብዬ ተስፋ አለኝ። በእውነት ተስፋ አለኝ እንጂ ይህንን የመሰለ ፍቅር በዚህ መልኩ እንደዚህ ሊሆን አይችልም። አሁንም ባይዋደዱ ኖሮ እኮ ስትጠራው አይሄድም፣ ስትጠራው አይሄድም፣ እሷም ስትጠራ አትመጣም ነበረ። እና ስለሚዋደዱ በሰበቡ ለመተያየት ይጠራራሉ። በቃ አለ አይደለ፣ ሲነፋፈቁ ይጠራራሉ። እንዲ ኧረ ተው ተው፣ ለእኛ ምዘኑልን። ይሄ ነገር እኮ እንዴት ነው? አንድ ፊቱን ይለይላችሁና፣ ወይ በቃ ቁርጣችንን እንወቅ። አሁን እኮ እየተጠራራችሁ ምን እያላችሁ? እኛም እኮ በቃ በእናንተ ልባችን ተሰቀለ። ካሁን ካሁን ተታረቁ ወይስ ተደባደቡ እያለን ማለት ነውና በቃ አለ አይደል። እናንተ እየተነፋፈቃችሁ ነው ቪዲዮ እየሰራችሁብን ያላችሁ። ለመታየት እያላችሁ ቪዲዮ ትጠራራላችሁ፣ ትተያያላችሁ፣ ከዛ ደግሞ ትሄዳላችሁ። ድጋሚ ስትናፍቅ ትጠራታለህ። ብሩኬ ለእኛም ዘኑልን፣ ቁርጣችንን ንገሩን። ቆይ እናንተ እንዲ አናሳዝናችሁም እና በተረፈ ያው ቤተሰቦች እንዲህ እያሉ የነ ብሩኬ ጨረቃ ቤተሰቦች ጥሩ፣ እኛም ፈታ ዘና ከስራ ጋር እንድንል እያደረጉን ነው። ያው እንግዲህ ጥሩ ነገር ነው። ማለት ምን ማርበት ነገር ነው እየሰሩ ያሉት እነዚህ ልጆች እና ምንም ልንሰዳደብ አይገባንም። በቃ አንድ አሪፍ ፈታ ብለን እያየን ራሳችንን ለመማር እንድንማርበት የሚያደርገናል። በቃ አላረለ አንድ ነገር እንደዚህ ችግር ሲመጣ ምንድን ነው አላረለ ፈታ ብሎ ችግሮች መፍታት ይሻላል እንጂ ተጨቃጭቆ ኝኝ ብሎ ነገሮችን ወደ ሌላ ወደ ከረረ መውሰድ ጥሩ አይደለም። አሁን እየሄዱበት ያለው መንገድ እኔ በአጭሩ በእውነት ነው ምላችሁ ተመችቶኛል። የብሩኬ የሀይሚ በቃ በአጠቃላይ የክሩ አሰራር እንትናቸው በጣም ተመችቶኛል እና ለእኛም ትምህርት የሚሰጥ ነገር ነው። ፈታ ዘና፣ ምንም ሊያስተዳድበን የሚችል ነገር የለም የምላችኋለሁ እንግዲህ ሊንዳ እንግዲህ ተመችታኛለች እስካሁን በመጣችበት ጉዞ ማለት ነው። መጀመሪያ ተንኳሿ ሀይሚ ናት። እንግዲህ ቀጣዩ ደግሞ እንዴት እንደሚሆን አብረን እናያለን ማለት ነው። ሲደርሱባት ነገር ነው ሊንዳ የምትነካው እንጂ ዝም ብላ የምትነካ ሴት አይደለችም። ሀይሚም ደግሞ እኔ አልፈርድባትም ካላት ፍቅር ከቆይታዋ አንጻር የምትናገራቸው ነገሮች በሙሉ ተገቢ ናቸው ብዬ አስባለሁ። ምክንያቱም እኔ በእሷ ቦታ ብሆን እንደዛ አይነት ነገር ላይኖረኝ እችላለሁ። ኦቨር ነው ዶስ የሚሆነው በቃ በጣም እንደ እሱ አይነትም ትዕግስት አይኖረኝም ብዬ ነው የማስበው፣ በሀይሚ ቦታ ብሆን ማለት ነው እና የምትናገራቸው ነገሮች ሀይሚ ተገቢ ነው ብዬ ነው ማስበው እና ያው ሊንዳ ደግሞ አምናበት ስለመጣች ነገሮችን በተረጋጉ መንፈሶች እንትን ለማለት ለማረጋጋት እየሞከረች ነው። ብቻ አንድ ትንሽ ነገር ስትናገራት ብቻ ስትናገራት ብቻ ነው የምትናገራት፣ አይታችሁ ከሆነ ማለት ነው ብሩኬን ወይ እንትን በምትለው ሰዓት በቃ አላደለ አትምችው ከማለት ውጪ ለምን እንዴት ይዋለሽ ምናምን ብላ እንትን አትልም። ብዙ የከፋ ነገር አትናግን ወደ ራሷ ወደ ሊንዳ ስትመጣ ግን ሊንዳን ስትናገር ግን ሳትናገራት ያለፈችባት ደቂቃ የለም። በእያንዳንዱ ደቂቃ ሊንዳን ስትናትስ ብቻ ቤተሰቦች፣ ከዚህ በኋላ ምን አለፋችሁ፣ የጨረቃ ቤተሰቦች ነገሩን ሁሉ ወደ ከረረው ቦታ እንደሚወስዱት እርግጠኛ ነኝ። ምክንያቱም የሊንዳ መምጣት አሁን ሀይሚን በጣም አበሳጭቷታል፣ ኮንፊውዝ አድርጓታል። አሳዝናኛለሽ ሀይሚዬ፣ አይዞሽ በበረዝ ደሽቀንሽ እንደዚህ መሆንሽ። ስለዚህ ምርጦችዬ፣ እኛም ፈታ እያለን ይሄንን ክረምት እንግዲህ ማሳለፍ ነው፣ በነሀይሚና በነብሩኬ በሚሰሩት ነገሮች ፈታ እያለን እኛም እንደነሱ ማለት ነው። እነሱ ፈታ እያሉ የሚሰሩት ለምን እንናድዳለን? ከምር እና አይሚዬ አይዞሽ፣ በእውነት ከፍቶኛል። ስለዚህ አንቺም በተሻለ አንድ አሪፍ የሆነውን ሰው ይዘሽ መጥተሽ ማለት ነው በቃ በቃልሽ መገኘት አለብሽ። ብሩኬ በቃሌ ተገኝቻለሁ፣ ያልሽውን እንዳረሺ፣ ያመጣሁት ለምን እንደሆነ ታውቂያለሽ ብሎ መጥቶ አደለ አንቺም ማለት ነው ምን ብለሻል? እኔ አውቃለሁ ማደርገውም ብለሽ ስተሻል። ስለዚህ ምንም ልትናደጀ አይገባሽም፣ በቃልሽ መገኘት ነው። አንቺም አንዱን አሪፍ ሸበላውን ይዘሽ መተሽ እኛ በቃ አለ አደለ፣ እኛ እህቶች ደግሞ ፈታ ንበል አደለ። ስለዚህ ያው ጨዋታን ጨዋታ ያመጣዋል ነው አደለ። ስለዚህ በነገሮች ሁሉ ላንቺ ያለው ወዴት ማሄድም፣ አይምዬ ምንም ሊከፋሽ አይገባም ለነገሮች ሁሉ ፈታ ብለሽ በተረጋጋ በአዲስ ነገር በአዲስ ነገር ከብሩኬ በተሻለ መልኩ እንደምትመጪ እርግጠኛ ነኝ፣ ባንቺ አምናለሁ። ቤተሰቦቼ ቻው በያላችሁ፣ በሰላም ዛይ ብዙት ይበላችሁ፣ ባባ